ከ18 እና 20 ዓመት በፊት አዲስ አበባ ነው የመጣሁት። ያኔ እንኳን የነበረው ሁኔታና ዛሬ ደግሞ አድጎ በዚህ ደረጃ ደርሶ፣ ዛሬ ላይ ከሆነሽ ሰው ቆሻሻ እንኳን ለመጣል ቢፈልግ የሚጠየፍበት ከተማ ሆናለች። ለምን ቆሻሻ ለመጣል ግድ ቆሻሻ ነገር መኖር አለበት። ሁሉም የራሱ አድርጎ ማሰብ ነው የመጀመረው። እኛ ማታ ማታ ወጥ ወደዚህ ወደ ፒያሳ ምናምን ልጆቹ ሲጫወቱ ሲቦርቁ ውሃው ሲንቦጫረቁ ስትመለከች ለካስ በቀላል ጊዜ በትንሽ ገንዘብ መስራት እንችል ነበረ። አሁን ግን ሰው በራሱ ጊዜ ንጹህ ነገር በሚያይበት ሰዓት ወደ ንጹህነት ወደ ተሻለ ነገር እያመዘነና ከተማይቷን በፊት ከነበረው ሁኔታ ከምናየው ዛሬ ላይ ሆነን ዛሬ ግን መስጊድ እንኳን ለመሄድ በእግር ነው ወክ እያደረኩ የሚሄደው ጸሎቴን አድርሼ ተመልሼ ቤቴ መጣና አላህ ያዘዘኝን ነገር አደርጋለሁ ማለት ነው። እና ከዚህ አንግል እንኳን በምናይበት ሰዓት እጅግ በጣም ከፍተኛ የሆኑ ለውጦች አሉ። በአሁኑ ሰዓት የምንመለከተው የውጭ ዜጎች አይደለም። የውጭ ዜጎች በዓመት አንዴ ሁለቴ ነው የሚመጡት። ልጆቻችን የሚዝናኑበት ቦታ አግኝቷል። ሀገራችን ውብ ማድረግ እንችል ነበረ። ዞር ብለን አላየነውም ነበር ማለት ነው። አሁን በዚህ ሰባት አመት ውስጥ ከተሰሩ ስራዎች አንዱ በጣም የሚያስደስተን ሰለጠኑ ከሚባሉት ንጹህና ጽዱ አገሮች ከሚባሉት አውጋር ጋር መሰለፍ ጀምረናል ማለት ነው። ከተማችን እንዲጸዳቅ አገራችን ንጹህ የሆነ በየክፍለ ሀገሩም ቢሆን እንዲኖር በዛ መንገድ የቀስቀሳ ነገሮችን ለህዝብ አዋርነስ እንዲኖር ማድረግ እንደ አንድ ኢትዮጵያዊ ዜጋ እና ሶሻል ሚዲያ ላይ ትልቅ ተከታይ እንዳለው ሰው በምችለው መልኩ ቢያንስ ከተማይቱ ላይ ያለውን ንጽህና መጠበቅ የራሱን ንጽህና መጠበቅ እንደሆነ አዌር እነሱን እፈጥራለሁ። በተጨማሪም ደግሞ የተሰሩት ኢንፍራስትራክቸሮች የተሰራው መብራት የተሰራው ስራ ያንተ የራስህ ነው እና እንደ ባለቤትነት ለምን በሬ ላይ ያለው መብራት ቢጠፋ ነገ ሌባ መጥቶ ቤቴ ሊሰርቀኝ እንደሚችል እኔም ደግሞ እንቅፋት ሊመጣኝ እንደሚችል አደጋ ውስጥ መውደቅ እንደሚችል አስበው ያንን እንደ ራስ እንደባለቤትነት መያዝ መቻል አለበት። እኔ ባለኝ ሞያ እንግዲህ ባለኝ ሞያ እኔ ብቻ አይደለም እኔን የመሰሉት አርቲስቶች፣ የሃይማኖት አባቶች፣ ተጽዕኖ ፈጣሪዎች ለሰዎች በተገኘው አጋጣሚ በተገኘው መድረክ ስለ አዲስ አበባ ውበትና የኮሪደር ልማት ስለ አዲስ አበባ ልማት ነው። ለአዲስ አበባ ብቻ ሳይሆን ስለ አገር ልማትና እድገት የበኩላቸውን ድርሻ መወጣት አለባቸው፣ መስበክ መቻል አለባቸው። የሃይማኖት አባቶች ልክ ወንጌል እንደሚሰብኩ ሁሉ ከወንጌል ባሻገር ደግሞ እድገትን፣ ልማትን፣ ብልጽግናን የህዝቡንም እድገት አንድ ላይ መስበክ መቻል አለበት።